አሰላሙ አለይኩም ወረህመቱላሂ ወበረከቱ ውድና የተከበራችሁ እህት ወንድሞቼ፣ ሙዳ ዩቱብ ተከታታዮች ሰላም ሰላም ብያለሁ፣ ሰላማችሁ ብዝት ይበልልኝ። እንደዚሁም ሌላ ሃይማኖት ተከታዮች ሰላም ሰላም ብያለሁ፣ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ይዤ የመጣሁትን የበቸሚል አሰራር ነው ማለት ነው። ውዶቼ መኮረኖች ሰራዩ አላሳይኋቸውም። ያው መኮረኑን በውሃና በሙቋ ነው። መጀመሪያ ሙቁ ውሃው እናፈራለን። ከዛ መኮረኑን ትንሽ ዘይት እናጠራጨው አድርገን ብስል ሲልልና በወንፌት ነገር እናጠለውና ከዛ ጠፋፍ ሲል ትንሽ ካሰራ ነው በቸ ሚል አንድ ሚላጋም ሆነ ሁለት ሚላጋ አድርገን እናደባልቀዋለን ማለት ነው። ካደባለቅ ነው በኋላ እንዲሁም ደግሞ የምንሰራበትን ሲኒያ

ወይስ ከዚህ የተቆራረጠ የጦር ስጋ አለኝ ተብለዋለሁ። በቅመም ማለት ነው ያረኩበት ቅመም፣ ካሞን፣ የቁንዶ በርበሬ ፍሬ። ካሞን ነው በሀገራችን ሰባት ቅመም ማለት ነው። የቁንዶ በርበሬ ፍሬ እርት ጥራጫው ትንሽ ዘይዜቱን አድርጌ ነው የተበርኩት ማለት ነው። ይሄን እንደገና ያጅ ቀይ ሽንኩርት አለኝ የተከተፈ ከዚህ አንድ ቲማቲም አለኝ የተከተፈ። እንደዚህው የፈረንጅ ቃሪያ አስፈሮ ማለት ነው። ከዚህ ደግሞ አክደሮ የፈረንጅ ቃሪያ አለ። ከዚህ የኛ ቃሪያ እንዴት አለችን። ከዚህ ደግሞ ነጭ ሽንኩርት፣ ይሄ ካሮት ማለት ነው። እዚህ ጋ ላይ የረሳው ደቆት አለኝ፣ ደቆት አለኝ፣ ነጭ ደቆት። ይሄ ደግሞ ሀሌብ ነው ሀሊብ ቦተራ ነው ማረግ እንችላለን። እኔ ግን ይሄ ሀሊቡ ስላለኝ ሀሊብ ነው። ይሄ ደግሞ ማጅ ነው የሚሉትኝ፣ ማጅ ነው የሚሉት ይሄ ማለት ነው። ከውስጡ አለው ስላ በውስጡ እንደዚህ ሁለት አለ። እኔ እንዴት ነው የምጠቀመው ማለት ነው። ከዚህ ዘይት አለ። ከዚህ ደግሞ ማጁን ጥማጥም የሚሉት ነው አለይ ማለት ነው ሸን ከዚህ ሽንኩርቴን አረጋለሁ። ሽንኩርትና ትንሽ ጥራጥ አርጌ እሳቱን ቀነስ አርጌ ዘይት ሳረግ የተወሰነ ጠብሰዋለሁ ማለት ነው። ትንሽ በሰልካለ በኋላ ዘይት አረግበታለሁ ከዚህ ላይ አሁን ትንሽ ጥራጥ አረጋለሁ።

እንዳርጌ ሽንኩርት እናቀላቅላለሁ አሁን ሳርሳ አረጋለሁ ማለት ነው። እንደ አርግ ሳርሳውን ካበሰልኩ በኋላ እንደዚህ ብሎ ሳርሳ ማለት

ከዚህ ደግሞ ማለት ነው፣ የበቸሚልን እንትን አልተጃች ይሄው ዝግዳ ነው። ዝግዳው ካንሰኝ ብዛ የተጨመራል ማለት ነው። ችግር የለውም። ከዚህ ደቆታለኝ ሶስት ሚላጋው ማራት ነገው። እናንተ የምትሰሩት መጠን ያህል ነው የምታረጉት። እኔ ሶስት ሚላጋ ነው ማረገው ምሰራው። ሲኒያ ትንሽ ሲንያ ናት ማለት ነው። ከዚህ ሀሌባ አለኝ ለእኔ እናንተ ሀሊብ ካለላችሁ ይሄ ሀሊብ ቦታረውንም ቢሆን በካሳ በጥብጣችሁ ማረግ ትችላላችሁ ማለት ነው። ያው ሰረግ አላሳያችሁም፣ ባንጭጭት ነው የቀርተልሁትኝ። አይመቸኝም ማለት ነው። ውዶች ኢንሻአላህ፣ ብዙም ይሄን ብዙ አልቀረውም እየበሰለ ነው ማለት ነው።

ርኬ አብስው ያለም ቢስሚላ ካሪን ማለት ነው። አሁን የፍሩሜም አስገባለሁ። የፈረንጅ ቃሪያ የፈረንጅ ቃሪያ ነው። የኛ ቃሪያ አለን እንደምታዩትን ብዙም አላቆዩትም። አምስት ደቂቃ ራሱ አልፈጀብኛው ለሽንኩርት እንግዲህ ነው የሚባለው ፊልፊል ሩሜውን እና ካሮቶ እንትን ምንድን ነው ራሱ ባ አምስት ደቂቃ ባታቆዩትም፣ ከዛው እንዳለ ግልብጥ ግልብጥ አድርጋችሁ ማኖር ትችላለች ማለት ነው። ብቻ በዚህ መልኩ ይሄን ጨርሻለሁ። ይሄ ደግሞ ያው አሁን በኋላ